በዝሙት መንፈስ የተጠቃ ሰው የሚያሳያቸውን ምልክቶች ልንገራችሁ። እንግዲህ በቤተ ክርስቲያን ውስጥ አገልጋይ ሆኖ ሊሆን ይችላል ሰው፣ ዘማሪ፣ ሰባኪ፣ ወይም ደግሞ በተለያየ አይነት አገልግሎት እንዲሁም ምእመን ሆኖ ሊሆን ይችላል። ነገር ግን በዝሙት መንፈስ ሊጠቃ ይችላል። አንዳንዶች ደግሞ ከመጠቃት አልፎ በዝሙት መንፈስ የተያዙም ሊሆኑ ይችላሉ። የሚያሳያቸው ምልክቶች አሉ። አንደኛኛ በንጽህና መኖር እንችል ዘንድ መጽሐፍ ቅዱስ እንደሚለን ከክፉ የጎልማሳነት ምኞት ሽሽ እንደሚል፣ ከእንደዚህ አይነት ነገር መሸሽ እንድንችል ምልክቱን ልንገራችሁ። አንደኛ አይን ላይ ነው ያ ምልክት የሚታየው። መጽሐፈ ኢዮብ ላይ ኢዮብ ራሱ ሲናገር ምን አለ? ከዓይኔ ጋር ቃል ኪዳን ገባው፣ ቆንጆይቱን እንዳልመለከት ይላል። ይሄ ምን አይነት አመለካከት ነው? ምን አይነት እይታ ነው? ኢየሱስ ክርስቶስ እንደተናገረው በምኞት ማየት እንዲሁ በተፈጥሮ አይናችን የሚያይበት እይታ አለ። እርስ በርስ የምንተያይበት መንገድ አለ። ከዛ ባለፈ ግን ሰውን በምኞት ወይንም ደግሞ በመሻት ያንን ሰው ከኖርማል ተፈጥሯዊ ከሆነ መንገድ ያለፈ እይታ ረዘም ላለ ጊዜ መመልከት ምኞት ተብሎ ይጠራል። ውስጣችን ምስል እየፈጠር የምናየው እይታ ምኞት ተብሎ ይጠራል። እዮብ ያ እንዳይሆን ከአይኔ ጋር ቃል ኪዳን ገባው ይላል። በእንደዚህ አይነት መንፈስ የተጠቃ ሰው ግን አይኖቹ ይቅበዘበዛሉ። አይኖቹ ይቅበዘበዛሉ ስንል ደግሞ በምኞት የተሞሉ ምስሎችን ውስጡ እየፈጠረ ማለት ነው። ይሄ በዝሙት መንፈስ የመጠቃት አንደኛው ምልክት ነው። በተለይም በወንዶች ላይ የሚስተዋል ነው። በሴቶች ላይ ደግሞ የሚስተዋል ሌላ ምልክት ልንገራችሁ፣ እውቅናን አደባባይን መፈለግ። መጽሐፍ ቅዱስ ምሳሌ ምዕራፍ ሰባተ ላይ ሲናገር ምን ይላል? በአደባባይ ታደባለች ወይንም በማዕዘን ትቀመጣለች ይላል። አደባባይ ማዕዘኑ ሰዎች የሚተላለፉበትን አሁን ሚዲያ ነው እንግዲህ። ሚዲያ ላይ ያለ ምንም ምክንያት እግዚአብሔር የሰጠን ኃላፊነት ወይንም እንዲህ ያለ ነገር ሳይኖረን በአደባባይ ለመምጣት መፈለግ፣ መታየት መፈለግ። ሐዋርያው ጴጥሮስ ሲመክረን ግን ለሴቶች ምን ብሎ የመከራቸው የተሰወረ የልብ ሰው ይሁንላችሁ። በዝሙት መንፈስ የተጠቃች ሴት ግን አደባባዩን ትሻለች አደባባዩን ትፈልጋለች መገዛት መሰወር አትፈልግም በፍጹም ሰውነቷን ግልጥ አድርጋ ስትመጣ ትመለከታላችሁ አሁን መዝሙር ስለዘመሩ ሰዎች እግዚአብሔርን እየፈለጉ የሚኖሩ እንዳይመስላችሁ በመዝሙር ሊሆን ይችላል ያንን ምስል የሚያሳዩ ራሳቸውን ገልጠው የሚመጡት አለባበሳቸው እጅግ በጣም ልቅ ሆኖ በዝሙት መንፈስ የተጠቁ ሰዎች ናቸው ምናልባት ባክግራውንድ ሙዚቃቸው መዝሙር ሊሆን ይችላል። ያ ግን ልዩነት አይፈጥርም። አንዳንድ ሰው ይህንን ስናነሳ ምን ይላል? አይ ኢየሱስ እኮ የኃጢአተኞች ወዳጅ ነው ለደካሞች ነው የመጣው ይላሉ። ትክክል ነው። ታዲያ ደካማና የኃጢአተኛ ስንሆን ምንድን ነው ማድረግ ያለብን? ተደብቀን በእግዚአብሔር ፊት ማንባትና ማልቀስ ነው እንጂ ይህንን ድካም ለሰዎች ለማጋባት እንዴት ወደ አደባባይ እንመጣለን? ሌላኛው ደግሞ በዝሙት መንፈስ የመጠቃት ምልክት ጨካኝ መሆን ነው። በመጽሐፍ ቅዱስ ላይ ዝሙት ከማድረጋቸውም ወይም በኋላም ቢሆን ሰዎች የሚታይባቸው ባህሪ ጭካኔ ነው። ለምሳሌ የጲጢፋራን ሚስት ተመልከቷት ዮሴፍን በሐሰት ምስክር ከእርሷ ጋር አልተኛም በማለቱ በሐሰት ምስክር ወህኒ ቤት እንዲገባ አድርገዋለች። ሰለሞንን ተመልከቱት የአሕዛብ ሴቶችን በመውደዱ ምክንያት የተገለጠለትን እግዚአብሔር ትቶ ጣዖታትን ማምለክ ጀምሯል። አምኖንን ተመልከቱት የዳዊትን ልጅ የገዛ እህቱን አስነወራት ይላል። ዳዊትን ራሱን ደግሞ ተመልከቱት ከቤርሳቤ ጋር ከገባ በኋላ ኦሪዮ የተባለውን ወታደር፣ የራሱን ወታደር፣ ለርሱ ጦርነት ሊዋጋለት የሄደውን ወታደር እንዳስገደለው ትመለከታላችሁ። ይሄ የዝሙት ባህሪ ነው። ጨካኝ ያደርጋል። በቃ ምንም ነገር የማትፈሩ ለምንም ነገር የማታፍሩ በወንድም በሴትም ይሄ ባህሪ አለ። ፊቷ ሳያፍር ትገናኘዋለች ይላል ህፍረት የሚባለው መደበቅ፣ መሸሸግ የሚባለው ነገር በእንደዚህ አይነት ሰዎች ላይ አትመለከቱባቸው። ይጨርክናሉ። በጣም ጨካኞች ሰው ኖርማሊ የሚራራለትን ነገር ሳይራሩ ለማድረግ ወደኋላ ይሄዱ። ሌላኛው ደግሞ በዝሙት የተጠቃ ሰው ምልክቱ ምንድን ነው? ሌሎች ሰዎች መሆን የሚፈልጉትን አይፈቅድም። ማኒፕሌት ማድረግ ያገኛቸውን ሰዎች ሳርካስቲክ የሆኑ ቃላቶች ሰውን ወደታች የሚያደርጉ ማኒፕሌት፣ ለራሱ ብቻ እንዲገዛ የእርሱን ምኞት ብቻ እንዲፈጽም የማድረግ እንዲህ አይነት ባህሪ ትመለከቱባቸዋላችሁ በዝሙት መንፈስ የተጠቁ ሰዎች። ስለዚህ አንደኛ እንደነዚህ አይነት ባህሪ ከታየባችሁ ራሳችሁን ቶሎ ማስመለጥ አለባችሁ። ለምን መሰላችሁ? አይምሮ የጎደለው ሰው በዚህ ነገር ውስጥ ይጠመድና ይላል መጽሐፍ ቅዱስ ሲናገር ውሻ ለመታሰር በሬ ለመታረድ ወፍ ደግሞ ወደ ወጥመድ እንደምትቸኩል እንዲሁ ለነፍሱ ጥፋት እንደሚሆን ሳያውቅ ይከተላታል ነው የሚለው። በነገራችሁ ላይ ኃጢአት ደረጃ አለው። ሁሉም ኃጢአት እኩል አይደለም። ዝሙት ደግሞ ከሁሉም ከፍ ያለው ኃጢአት ነው። መጽሐፍ ቅዱስ ምን ይላል? ከሴት ጋር የሚያመነዝር ግን አይምሮ የጎደለው ነው ይላል። አይምሮ መጉደልን ያሳያል። ጳውሎስ ደግሞ በአንደኛ ቆሮንቶስ ምዕራፍ ስድስት ላይ ሲነግረን ምን ሰው የሚያደርገው ኃጢአት ሁሉ ከስጋው ውጪ ነው። ዝሙትን የሚሰራ ግን በገዛ ስጋው ላይ ኃጢአትን ያደርጋል ይላል። በነፍስ ላይ ጥፋትን ያመጣል። በጣም ብዙ ሰዎች ወግታ የጣለቻቸው ብዙ ናቸው ይላል። ስለ ሴት አይደለም የሚወራው፣ በዝሙት መንፈስ የተያዙ ወንዶችም ሴቶችም ደግሞ ለመነሳት በጣም ይከብዳቸዋል። ስለዚህ ራሳችሁን ከዚህ ነገር መጠበቅ አለባችሁ። በምን ወደ ፈተና እንዳትገቡ ትጉና ጸልዩ ብሏል። በመጸለይ ነው ማምለጥ የሚቻለው፣ ወዳጆች አባቶቻችን አንድ አባባል አላቸው የሚጸልይ ሰው ኃጢአትን አያደርግም ኃጢአትን የሚሰራ ሰው ደግሞ አይጸልይም ይላሉ። የኃጢአት ልምምድ ውስጥ ያለ ሰው ለጸሎት መትጋት ይከብደዋል። የሚጸልይ ለጸሎት የሚተጋ ሰው ደግሞ በፈተና ውስጥ አይያዝም። ይሄ ኢየሱስ የነገረን ቃል ነው። ቪዲዮ ላይክ እንዲሁም ለቻነላችን አዲስ ከሆናችሁ ቻነላችንን ሰብስክራይብ በማድረግ ቤተሰብ ሆኑን። እኚህን የመሰሉ ሌሎችም አስተማሪ ታሪኮችን፣ መንፈሳዊ ይዘቶችን ለእናንተ በቀጣይ የምናደርሳችሁ ይሆናል። እስከ መጨረሻው ስለተከታተላችሁን እናመሰግናለን። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።